እርሱ ሰልጥኖ ሌላው ሊያሰለጥን፣ እርሱ በልጽጎ ሌላው ሊያበለጽግ፣ እርሱ ራሱን መርቶ ሌላው ሊመራ። ሌላውን ያልኩት ሚስቱን፣ ልጆቹን፣ ቤተሰቡ፣ ማህበረሰቡን፣ ሀገሩን ማለት ነው። እርሱ አባቱ ወደ ሰቀለለት ዓላማ፣ ወደ ተፈጠረለት ቢሉ ወደ ተፈጠረበት ልዕልና፣ ወደ ተጠራለት ቅድስና እየወጣ ሌላው ሊያወጣ ያለውን ወንዱን የምትገዛለት የምትከተለው ከስልጣኔው ፍሬ የምትካፈለው ሆና ሳለ ሚስቱ እንዴት ታሰለጥነዋለች? እንስቲ ከዛ በፊት ግን እንደተለመደው ይህ ዮጌ ገላ ሳሙና ይባላል። ይህን ሳሙና ማዘጋጀው እኔው ራሴ ነኝ። ኤድብል ከሆኑ ለምግብነት ከምናውላቸው ዘይቶች ነው ማዘጋጀው። ይህን ሳሙና ሳዘጋጀው ስድስት ዓመት ሆኖኛል። ላለፉት ስድስት ዓመታት በዚህ ሳሙና እኔና ልጆቼ፣ ቤተሰቤ እንዲሁም በዙሪያ ያሉ ወዳጆቼ እንታጠብበታለን። ከሌሎች ሳሙናዎች ለየት የሚያደርገው ነገር ምንድን ነው? ሳሙናው ከምን እንደሚሰራ ታውቃላችሁ? አብዛኛው ቤታችሁ የምትታጠብበት ሳሙና ከምን እንደሚሰራ ታውቁትም። በዛ ላይ ደግሞ ግብአቱ በጣም ብዙ ነው። በትንሹ ሀያና ሀያ አምስት አይነት ግብአት ኢንግሪዲየንቶች አሉበት። ምን እንደሆኑ እንኳን የማታቋቸው ማታቋቸው፣ አለማወቅ ብቻ ሳይሆን ማንበብ ራሱም አትችሉም እነዚያም ግብአቶች። እነዚህ ግብአቶች ግን የምታቋቸው ለምግብነት የሚሉ ዘይቶች ናቸው። እነዛን ዘይቶች ሳሙና ያረጋቸዋሉ። ለገላ ለፊት፣ ለጸጉር በጣም ተወዳጅ ነው፣ በጣም ምርጥ ነው አገልግሎቱ ማለት ነው። ከታጠባችሁበት በኋላ ቆሻሻ ከማጥራት ያለፈ ሰውነታችሁ እንዳይደርቅ፣ እንዳይሰነጣጠቅ፣ እንዳይነጣ፣ እንዳይገረጣ በጣም ሞይስቸራይዝ የሚያደርግ የሚያለሰልስ፣ የራሱ የሆነ የምርቱ ባይ ፕሮዳክት የጎንዮሽ ምርት ነው ምንለው፣ እንደዛ የሆነ ሰውነትን ማለስለሻ ቅባት አለው በራሱ ማለት ነው። ከታጠባችሁበት በኋላ እንደዛ ያደርጋል። በ175 ግራም አዘጋጅቸዋለሁ፣ እንደ ስታንዳርድ እንደኔ ቋሚ የምርት ክብደት ነው ይሄን የምጠቀመው። 175 ግራሙን በ300 ብር ይሸጣል። የምትፈልጉ ስራዬን ማገዝ የምትፈልጉ በዚህ ሳሙናም ደግሞ ጤንነታችሁ መጠበቅ የምትፈልጉ በሳሙና ዘንድ የተቸገራችሁ፣ አሁን ላይ በተለይ የምናየው ችግር ነው። የተቸገራችሁ ለልጆቻችሁ፣ ለራሳችሁ፣ ለጸጉራችሁ፣ ለገላቸው የተቸገራችሁ ሰዎች ኮሜንት መስጫ ስር በማስቀምጥላችሁ ሊንክ አማካኝነት ሄዳችሁ ማዘዝ ትችላላችሁ። በ175 ግራም ሶስት መቶ ብር ይሸጣል። ይሄ ሳሙና በሶስት መቶ ብር የራሳችሁ ታረጉታላችሁ። ታጥባችሁ ታጥባችሁ ታጥባችሁበት አላልቅ ሲል እስከ መቼ ድረስ ነው በዚህ ሳሙና የምታጠበው እስክትሉ ድረስ መዘግየት መቆየት የሚችል ሳሙና ነው። እንደምትወዱት ተስፋ አደርጋለሁ። አሁን ወደ ቪዲዮ ጀግናው። እንዴት አለ በመረ ደረጃ በራስ ላይ የሚደረግ ስልጣኔን ስናነሳ ሳትሰለጥን ወደ ትዳር እንድትገባ አልመክርህም። በራስ ላይ ሳትሰለጥን በራስ ላይ ሳተሰራ በቀደመው ጊዜ፣ በድሮ ማህበረሰብ ድሮ ስልክ እንግዲህ ምናልባት ያው ዛሬ ወደ መቶ ዓመት እንወሰደው ወደ መቶ ዓመት ወይም ዘጠና ዓመት ብቻ መቶ ዓመት ብንወስደው ከዛ በፊት በነበረው ማህበረሰብ ማህበረሰቡ ራሱ ወንዱን ትዳሩን መምራት እንዲችል ራሱን መምራት እንዲችል ያበቃው ያሰለጥነው ነበር። ዛሬ ዛሬ ግን ያ እየሆን አይደለም። ያው አሁን ላይ ያሉት አባቶቻችን እናቶቻችንም ራሳቸው ይህንን ሳያውቁት ነው ያደጉት። አንድም ደግሞ ይህንን ቢያውቁትም እንኳን በዘመናዊነትና በስልጣኔ በእኩልነትም ሰበብ ገደል ከተውታል። ብዙዎቹ ማለት ነው። በተለይም ደግሞ ከማርክሳዊ አይዲዮሎጂ ጽንሰ ሀሳብ መምጣት ጋር ተያይዞ ሶሻሊዝም እየተባለ በሚወራበት ጊዜ ያን ጊዜ የአባቶቻችን ነገር ባጠቃላይ፣ የእናቶቻችን ነገር የነበረው ባጠቃላይ ሀገርን እንደ ሀገር ያቆያት ማህበረሰባችንን ጠንካራ ያደረገው ትውልዳችንን ጠንካራ ያደረገው ቤተሰቡን ሀገር መገንቢያ ጥቡን ትዳርን፣ ቤተሰብን ጠንካራ ያደረገው አመለካከት በሙሉ ተጠቅልሎ ገደል የገባበት እና አመፀኝነት የተስፋፋበት ነበረ እና ከዛ የመጣ ነው። ልጆች እንግዲህ ወንድ ልጅ እንዴት አድርጎ ወደ ወንድነት ልዕልና፣ ወደ ወንድነት ክብር፣ ወደ አባወራነት ክብር መምጣት እንዳለበት አናቅ የሚያሳየን ሰው አልነበረም። ቢያሳዩንም ያንን የሚደግፍልን ማህበረሰብ ደግሞ የለን፣ በጣም በሚያሳዝን ደረጃ ማለት ነው። ሴቶቹንም እንደዛው እህቶችን በጣም ነው የሚቸገሩት። እንዴት አድርገው ሚስት እናት መሆን እንዳለባቸው፣ መጪውን ጄኔሬሽን፣ መጪውን ትውልድ እንዴት አድርገው መስራት እንዳለባቸው የሚያሳያቸው አርያ የሚሆናቸው ታላቅ አልነበረም እና ይህ ትልቅ ችግር ነበር። እንግዲህ የአባወራ እንቅስቃሴያችን የአባወራ ንቅናቄያችን በተለይ በወንዶቹ መካከል ያለውን ክፍተት ለመውላት የመጣ ነው። ወንዶቹ ከተሰሩ ሴቶቹ ይሰራሉ የሚል እምነት ስላለኝ ማለት ነው። ስለዚህ እንግዲህ በመርህ ደረጃ አዚ ፕሪንሲፕል የምነግርህ ነገር ምድር ሳትሰለጥን ወደ ትዳር አታግባ አትግባ፣ ወይም ደግሞ ሚስት አታግባ። ራስህ ላይ ሰልጥን ራስህ ላይ ስልጥ ስራ። እንግዲህ ከዚህ ጋር ተያይዞ ስልጣኔ ምን ማለት እንደሆነ ምን ለማለት ፈልገ ነው? ስልጣኔ ስልጣኔ ማለት ገንዘብ ነው ወይ? ይህንን በተመለከተ እዚህ ጋር የሰራሁትን ቪዲዮ ከዚህ በፊት የሰራሁትን ቪዲዮ ይህንን መመልከት ትችላለህ። ስልጣኔ ከገንዘብ ጋር ምንም የሚያገናኘው ነገር የለም። ስልጣኔ ከሀብት ጋር ቁሳ ቁሱ ከመሰብሰብ ጋር ምንም የሚያገናኘው ነገር የለም። ለማንኛውም አሁን የጠቀምኩም ቪዲዮ ተመልከተ። አግብተህም ከሆነ ግን አግብተህም ከሆነ ግን ሚስቴ ሚስትህ እንድታሰለጥንህ ሚስቴ ታሰለጥነኛለች ብለህ ተስፋ አታድርግ። ሚስትህ እንድታሰለጥንህ አትጠብቅ። እዚህ ጋር አራት ነጥቦች ልባነሳለው እወዳለሁ። አንደኛ ልታሰለጥንህ አይገባም ሚስትህ ልታስለጥን አይገባም። መሪ ራስነት፣ ቤተሰብ መምራት፣ ለሚስትህ ራስ መሆን፣ ለማህበረሰቡ መሪ መሆን፣ ለሀገርህ መሪ መሆን፣ ለቤተክርስቲያን መሪ መሆን ለአንተ የተሰጠ እንጂ ለእሷ የተሰጠ አይደለም። መሪ ነው ስንል ደግሞ ያ ሰው አስቀድሞ የሚመራቸውን ሰዎች ወዴት ሊመራቸው እንዳለ መዳረሻውን፣ መድረሻውን፣ መጨረሻውን፣ ዓላማውን፣ ሰንደቁን ያውቀዋል ማለት ነው። ወደዛ ነው የምትወስዳቸው። ወደዛ የምትወስዳቸው ከሆነ ደግሞ እንዴት መሄድ እንዳለባቸው የምታሳያቸው አንተ ነህ። ያ ማለት ደግሞ እንዴት እንደምታሰለጥናቸው የምታሳያቸው አንተ ነህ። የምታሰለጥናቸውን ነገር አንተ ሆነ ተገልጸህበት ገዝፈህበት እነሱን ለእነሱ አርሃያ ትሆናቸዋለህ። ስለዚህ መሪ ራስነቱ ያንተ ሆኖ ሳለ ጠባቂ እረኝነቱ ያንተ ሆኖ ሳለ እሷ አሰልጥኝ መባል የለባትም። እንድታሰለጥንህ መጠበቅ የለባትም አይገባትም። ይሄ ድርሻ አይገባትም። አስተውል ወንድ የሆነ ወንድ የሆነ በዙሪያህ ወንድ የሆነ ወዳጅ ትሰበስባለህ እንጂ እኔ ወደ አባወራነት ሳስብ አባወራነትን ሳስብ በራሴ ላይ ስለመሰልጠን ሳስብ እንግዲህ ከዚህ በፊት ቅድም በጠቀስኩለት ቪዲዮ ላይ አባወራነት የግድ ማግባት አይደለም። ግን አሁን እዚህ ጋር ወደ አባወራነት ከጋብቻው ጋር ብናያይዘው ከሚስት ጋር ብናያይዘው ወንድ የሆነ ወዳጅ ዘማች፣ ጀግና እንኳን በዋጣ ራሴን በራሴ አፈር ድም ያስግጬ ራሴን በራሴ አሰልጥናለሁ ወይም ለማሰልጠን እሞክራለሁ እጥራለሁ፣ እስከቻልኩት እንጂ ሚስቴ ምን በወጣት? ሚስቴ እኔን እንዴት ታሰልጥነኛለች? ምን በወጣት? የወለደቻቸው ልጆች ምን ታረጋቸዋለች? ወይስ እኔ ሌላ ልጅ ልሆንባት ለሷ? በጭራሽ አይሆንም። ሚስቴ ታሰልጥነኛለች አልልም፣ እንድታሰልጥነኝም አልፈልግም። ልጆቼን ታሰልጥን ፣ ልጆቼን ታሳድግ ወይስ እኔን እረኝነት ትግባ ታስት? ስለዚህ ራስን አሰልጥን፣ እሷ አይገባትም። በሁለተኛ ደረጃ ላስቀምጥልህ ወይም ልነግርህ የምፈልገው ልታሰልጥንህም አትገደድም ማንም ሰው አያስገድዳትም። ማንም ሰው አይጠይቃትም። እንዴት ባልሽን አላሰለጠንሽም ብሎ የሚጠይቃት አካል የለም። አባቷም፣ የሰማይ አባቷም፣ ወላጅ አባቷም፣ ማህበረሰቡ፣ ቤተክርስቲያን፣ ማንም እንዴት ባልሽን አላሰለጠንሽም ብሎ አይጠይቃትም። ልታሰለጥንህ አትገደድም። ይሄ ኃላፊነት የእሷ ስላልሆነ ማነው የሚጠይቃት? ማንም ተገዥው፣ ታዘዥው፣ አግዥው ተብላ እንጂ አሰልጥኝው ምሪው ተብላ አልመጣችም። ወይም ሰብስቢው ተብላ አልመጣችም። ሰብስቢው በሚለውም ሌላ ቪዲዮ እሰራለሁ፣ ጠብቀኝ። ለዚህ አልተፈጠረችም። ስለዚህ ልታሰለጥንህም እንድታሰለጥንህም አትገደድም። ማንንም ሰው ይህንን አይገድ ግድ አይላትም። ይህን ኃላፊነት የሰጣትም አካል ስለሌለ ማለት ነው። የተሰጣት ኃላፊነት የተሰጣት ግዴታ ቀደም ጠቅሼዋለሁ። ተገዥው፣ ታዘዥው፣ አግዥው፣ ሶስቱን ነገሮች አትርሳ። በሶስተኛ ደረጃ እርሷ ብትፈልግ እንኳ ሚስት ምን ብትፈልግ እንኳ ልታሰለጥንህ አለመቻሏ ነው፣ አትችልም። ቀድሜ እንደጠቀስኩልህ በሁለተኛው በኃላፊነት ለእሷ በግዴታ በኃላፊነት ስላልተሰጣት፣ ለእሱ ለሱ የሚሆን ያንን ግዴታ ያንን ሚና መወጫ የሚሆን ያንን የሥራ ድርሻ መወጫ የሚሆን ጸጋም አልተሰጣትም። wherever there is responsibility ወይም ደግሞ አንድ ኃላፊነት የምንለው አንድ አሳይመንት የምንለው አንድ ሚሽን በምንለው ቦታ ላይ አንድ ግዴታ አንድ ተልእኮ ተሰጠ ስንል ያ ተልእኮ እኮ ተፈጻሚ የሚሆንበት የሚሆንበት ግብአቶች ወይም ደግሞ አገልግሎቶች አቅርቦቶች ይኖራሉ አይደለ? ሎጂስቲክስ የምንላቸው ነገሮች ማለት ነው። ያ ተልእኮ ሲሰጠው ያ ተልእኮ የተሰጠው ሰው ደግሞ ያንን ተልእኮ የሚወጣበት ሎጂስቲክ ይቀርብለታል። አይዘር ኢት ስታፊንግ ሊሆን ይችላል፣ ሰራተኛ ሊሆን ይችላል። ኦሬትስ ደግሞ ማቴሪያል ሊሆን ይችላል፣ እቃዎች፣ ንብረቶች ሊሆኑ ይችላሉ። ብቻ ያንን ሚሽኑን የሚወጣበት ስልጠናም ሊሆን ይችላል። እነዚህ ሁሉ ጸጋዎች ናቸው የሚሰጡ ሎጂስቲኮች ናቸው። ያ ሰውዬ አስቀድሞ ከተመደበለት ግዴታ የስራ ድርሻ አንፃር ማለት ነው። እነዛ ሎጂስቲኮች ሳይሰጡት እነዛ ጸጋዎች ሳይሰጡት ኃላፊነቱን ግዴታውን መወጣት ስለማይችል እርሷም ይሄ አንተን ማሰልጠን ኃላፊነቱ አይደለምና እና በተፈጥሮ ባይኔቸር ባይ ዲፎልት የተሰጣት ነገር አይደለምና ለዛ የሚሆንም ጸጋ የላትም ሎጂስቲኩ የላትም። ሎጂስቲኩ ባልተሰጠበት እሷን ከዚህ ሚና ውጤታማ ትሆናለች ብሎ መጠበቅ ጅልነት ነው። ወንድነትን ራስን መግዛትን በስሜት ላይ መሰልጠንን በቃል መገኘትን ልታስተምር አትችልም። ወንድ ሆና አታውቅም። ወንድ የሆነ አባት አይታ ታውቃለች። ምናልባትም ጠንካራ ቆፍጣና አባወራ ከሆነ እሱን የሚመስል ወንድ ትፈልጋለች። በቃ የእሱን ድርጊት እያየች፣ ያንተን ጠባይ እየተመለከተች፣ ከዛ ከአባቷ ጋር እያገናዘበች ይሄ ልከኛ ጠባይ ሳይሆን አይቀርም ብላ በደመ ነፍስ ልታገባ ትችላለች። ያው ዩዥዋሊ እንደዛ ነው የሚሆነው። ስህተት የለውም ነገር ግን ያ አባቷ ላይ ያየችውን ጠባይ፣ የወንድነት ጠባይ ወይም ስልጣኔውን አንተ ይጎላልና እና እኔ ከአባቴ ዘንድ አውቀዋለሁና ና ላሰልጥንህ ማለት አትችልም። እሷ የዚህ ኮንሲውመር ነች፣ ሸማች ነች፣ ተጠቃሚ ነች እንጂ አምራች፣ አቅራቢ፣ አሰልጣኝ አይደለችም። ለምን እሷ ውስጥ የለምና። እንግዲህ ትረዳኛለህ ብዬ አስባለሁ። ተጨማሪ ጥያቄዎች ካሉ ጥያቄዎቹን ኮሜንት ስር ሐሳብ አስተያየት መስጫ ሳጥን ውስጥ ብታስቀምጡልኝ ደስ ይለኛል። ይህም ራሱ ይሄኛው ቪዲዮም መነሻ የሆነኝ አንድ እንደዚህ ቪዲዮ እንደም ጥያቄ ስለነበረ ነው። ሚስት ይሄ ድርሻ አይኖራትም ወይ አታሰለጥንም ወይ? ያው ካይንድ ኦፍ ዛሬ ዛሬ ዛሬ ሚስቶቻችን ተምሯል ተብሎ ማለት ነው። በአራተኛ ደረጃ እንዳው ያላትን ትንሽ ፕሮባቢሊቲ እንዴ አትችልም የምልህ እንግዲህ 100% አትችልም እንዴ ዜሮ ነጥብ ዜሮ ዜሮ ዜሮ አንድ ፐርሰንት የማሰልጠን ፕሮባቢሊቲ አላት ብንል እንኳን ማለት ነው ብንል እንኳን ገና ለገና እንግዲህ መስሪያ ቤት ሰው ታሰለጥናለች፣ ታሰለጠናለች፣ ኮች ነች፣ ሜንቶር ነች፣ ኦሬልስ የሆነ ማስትሬት እና ዶክትሬት ሰርታለች፣ ወይም ደግሞ ቤተክርስቲያን ውስጥ የሆነ ድርሻ አላት፣ ስለዚህ ልጆች ሰብስባ ታስተምራለች። ዋሬቨር፣ ትልቅ ተቋም ኮርፖሬት፣ የሆነ ተቋም ውስጥም ትልልቅ ባለስልጣኖችን ልታሰለጥን ትችላለች። ግን ባልጋ ሲመጣ ትዳርጋ ሲመጣ አይሆንም፣ ልታሰለጥን አትችልም አደለ አስቀድሜ እንደነገርኩ እንግዲህ ልታሰለጥናችሁ፣ ትዳር ሌላ ጉዳይ ነው። ያኛው ሌላ ጉዳይ ነው። ትዳር ጋር ሲመጣ ልታሰለጥና አትችልም። ግን እንዳው ትንሽ ፕሮባቢሊቲ ኖሮ፣ ትንሽ እድል ኖሮ አሰለጠነችህ ብንል ምን ሊፈጠር ይችላል? አስቦ ታውቃለህ? ልንገርህ፣ ትንሽ እድል ኖሮ አሰለጠነችህ ቢባል አታከብርህም። ቹ ኖት ሃቭ ሪስፔክት ፎር ዩ፣ አታከብርህም አትወድህም አላልኩም። ትወድሃለች፣ እጅግ በጣም ነው የምትወድህ፣ ግን አታከብርህም። ሚስት ባሏን አሰልጥና አባወራ አታደርግም። አሰለጥነች ከተባለ ግን አታከብርህም። ሚስት ባሏን አሰልጥና አባወራ አታደርግም ስንል ባሏን ብቻ አይደለም፣ ባሏን ብቻ አይደለም፣ ከማህፀኗ የወጣውንም ሕፃን እንኳን አሳድግ አሰልጥና አባወራ አታደርጉ። ለዚህ ደግሞ ባለፈው የሰራሁትን ይህን ቪዲዮ ተመልከት። አሰልጥና ልጇን እንኳን ከማህፀኗ የወጣው ልጇን እንኳን እድል አላት አይደል? ገና ልጅ ነው። ገና ነጭ ወረቀት ነው የሚባለው ጭንቅላቱ አይደል? እሱን እንኳን አሰልጥና ባወራት አታደርገውም። ነገር ግን አሰለጠነችኝ ካልክ እርግጠኛ ሆኜ የምነግርህ ነገር ምን ብትወድህ አንተን አታከብርህም፣ አታከብርህም። እንደውም እንደ በኩሩ ልጇ እንደ ማህፀን ከፋቿ ትቆጥርሃለች እንጂ እንግዲህ ያንተ በኩርና ማህፀን ከፋችነት በሁለት ወገን ሊሆን ነው አንድ ከውጭ ወደ ውስጥ፣ አንድም ከውስጥ ወደ ውጭ። እንግዲህ አላብራራው፣ አንተ ራስህ ተረዳው። አታሰለጥንም ስንል ግን ምን ልታደርግ ትችላለች ብንል፣ አንተ ሊያሰለጥኑ ከሚችሉ አባወራ ከሆኑ ወንዶች መካከል እንድትውል ልትጋብዝ ልታበረታታ ትችላለች። ሴቶች ብላተኞች ናቸው፣ ይህን ዘዴ ልትፈጥር ትችላለች። በተለያዩ አጋጣሚዎች እቤት ውስጥ አባወራ ናቸው የሚባሉ ወዳጆችን፣ ወንድሞችን፣ ጓደኞችን እየጠራች ሻይቡና ቁርስ ጸበል ጠዲቅ እያለች ልጠራቸው እና ከአንተ ጋር እንዲያሳልፉ። ሶዛት ስንፍና ኮንተንጀንስ እንደሆነ ተጋቢ እንደሆነ ከአንድ ሰው ወደ ሌላ ሰው የሚተላለፍ እንደሆነ ጥንካሬም፣ ጀግንነትም፣ ድፍረትም ስልጣኔውም አብሮ የሚተላለፍ ነገር ነው እና ይህ እንዲተላለፍብ ልታደርግ ትችላለች። ይህን ልታመቻች ትችላለች። ኤክስፕሊሲቲ ግን አይደለም ኢምፕሊሲቲ። በግልጽ በአደባባይ እንደዚህ እፈልጋለሁ እንደዚህ እፈልጋለሁ ብላ አይደለም። በዘዴ በብልት ይሄ ያው እሷ ታውቅበታለች፣ ሴቶች ያውቁበታል። ከፈለገች ነው። ግን ዛሬ ዛሬ ብዙዎቹ ሴቶች አይፈልጉም። ወንዶቻቸው ጠንካራ እንዲሆኑ ኃይለኛ እንዲሆኑ ደፋር እንዲሆኑ አይፈልጉም። ምክንያቱም በወንድ ስር መሆን ይመጣልና ተብሎ ተነግሯቸዋል፣ አደለ? በትምህርት ቤት በአፈርማቲቭ አክሽን ተምረዋል፣ እንዲች ብለሽ በወንድ ስር እንዳትሆኝ። ትምህርት ቤትም ብቻ አይደለም፣ ዛሬ እናትም እንደዚህ እያስተማረችን ነው። በጣም በሚያሳፍር ደረጃ ማለት ነው። በጣም በሚያሳፍር ደረጃ፣ በጣም በሚያሳፍር ደረጃ ደግሞ፣ እጅግ በጣም በሚያሳፍር ደረጃ ደግሞ ቤተክርስቲያንም እኩልነትን እያስተማረችን ነው ቤተክርስቲያን ከእሷ ያነሰ የጎደለ ሳይኖር የማርክሳዊን አይዲዮሎጂ ትውልድ ያጠፋን የማርክሰን አይዲዮሎጂ አምጥታ ቤተ ክርስቲያን ውስጧ በነዛ ሆዳደር በሆኑ ልጆቹ አማካኝነት ይህንኑ እያስተማረች ነው። ያው ይህን ሌላ ጊዜ እናወረዋለን። ቁም ነገሩ ግን እሷ ልታደርግ የምትችለው ነገር ምንድን ነው? አሁን ባልኩ መልክ መጋበዝ ነው። ብዙዎቹ ሴቶችም እንደዛ አያደረጉም፣ ከእጅ ያመልጠኛል ብላ ስለምታስብ ከእኔ በላይ ይሆንብኛል፣ ኃይለኛ ይሆንብኛል። ባልሽ ኃይለኛ በመሆኑ ማን ነው ተጠቃሚ አንቺ ባልሽ ቆፍጣና በመሆኑ ማነው ተጠቃሚ አንቺ በመጀመሪያ ደረጃ እፍታውን ባልሽ አልጫ በመሆኑ የመጀመሪያው ገፈት ቀማሽ ደግሞ አንቺ ነሽ ይህን ልታውቂበት ይገባል ከዛ ቀጥሎ ደግሞ ልጆችሽ ናቸው በባርነት የሚነዳችሁን ሆዳደርና ሞታችሁን የሚፈልግ ጠላት በራሳችሁ ላይ ታሰለጥናላችሁ። ባልሽን አልጫ ፋ አደረግሽ ቁጥር ዛሬ ጊዜያ ነው ጀግና ወንድ በተገኘበት ትዳር መፍረስ በጣም ኮመን እየሆነ ነው ታናሽ ምን ልለ መሰለ ስማኝማ፣ ተመራለች ምን ማስትሬትና እና ዶክትሬት ጭናለች፣ መንፈሳዊ ቆራቢ አስቆራቢ ነች፣ ብለ ባገባት ታሰለጥነኛለች ብለ አታስብ። እንዴም እንዴም ማርጋ አይሆንም፣ አይገባትም፣ አትችልም፣ አታከብረንም። ይህን ስትጠብቅ ስልጣኔ ያንተና ያንተ ግዴታ እንጂ የእርሷ ሃላፊነት ግዴታም አይደለም። በውዴታ ብታመጣውም መልሶ እጄም በእጄ የሚያሰኝ ነው፣ መልሶ ትዳራችሁን የሚያበላሽ ነው። ስለዚህ እሷ ታሰለጥነኛለች ብላ አትጠብቅ። ሚስትህ አታሰለጥነህም በጭራሽ። ከዚህ ቀጥሎ ደግሞ ሚስቴ ትሰበስበኛለች ስለሚሉ ሰዎች እነግራችኋለሁ። የሚስት ሰብሳቢነትም ተመሳሳይ ነው፣ እናወራበታለን። በርታለኝ ወንድማለ